የስልጣኔ መነሻ የሶስቱ አብርሃማዊ ሃይማኖቶች መገኛ የሂሳብ ልሂቃ ምድር መካከለኛው ምስራቅ ዛሬም ጭንቅ ውስጥ ነው። መቼም ተስማምተው የማያውቁት የአብርሃም ልጆች እሶባቸው ጎራ ለይተው ዓለምን አለምን ስጋት ላይ የጣለ ትግል ውስጥ ገብተዋል። ያ ምድር ዛሬ የአሜሪካ ቦምብ መሞከሪያ የሀያላኑ የውክልና ጦር ሜዳ ሆኗል። ኒዩክሌር ሊኖራቸው አይገባም የሚለው ትርክት አሁን አገዛዙን ካልገረሰስን ወደሚል ተሸጋግሯል። የዋሽንግተን ቦምብ ጣይ አውሮፕላኖች በኢራን የኒዩክሌር ጣቢያዎች ያዘነቡት ቦምብም ውጥረቱን አባብሶታል። ቴህራን ግን አሜሪካን ቅድሚያ ታለው እያለች ነው። በናጊብ በረሃ የሚገኘውን የእስራኤል ዲሞና ኒዩክሌር ማብለያ ጣቢያን ለመምታት ማቀዷም ተነግሯል። የሆርሙስ ሰርጥን ለመዝጋት ያሳለፈችው ውሳኔም ሌላው ትኩሳት ሆኗል። የኒዩክሌር ድብብ ቆሹ ምን ይመስላል? የሆርሙስ ሰርጥ መዘጋትስ ምን ዓለም አቀፋዊ ቀውስ ያመጣል? በዛሬው የዶት ዓለም አቀፍ ትንታኔያችን በዝርዝር እንመለከተዋለን። መልካም ቆይታ የእስራኤልና ኢራን ግጭት 11ኛ ቀኑን ይዟል። አሜሪካም በትናንትና ዕለት ግጭቱን በይፋ ተቀላቅላለች በሦስት የኢራን የኒኩሌር ጣቢያዎች ቦምብ በማዝነብ፣ ቴህራን በዛሬ ዕለት ባወጣችው መግለጫ ትራምፕ ጦርነቱን ጀምሮት ሊሆን ይችላል በድል የምናጠናቀቀው ግን እኛንን ብላለች። ከአሜሪካ ወደ ኢራን የከነፉ ቢቱ ስፕሪት ጀቶች የፎርዶ ናታንዝና ኢስፋን የኒኩሌር ጣቢያዎችን ነርተዋል። ኢራን ግን እኛም አውቀናል ጉድጓድ ምሰናል ብላ አሜሪካ ግዙፎቹን ቦምቦች ከማዝነቧ በፊት የበለጸገውን ዩራኒየም ከአካባቢው ማውጣቷን ተናግ ለች ይህንኑ የሚያሳዩ የሳተላይት ምስሎችም እየወጡ ነው። ስካይ ኒውስ ይህንን በሚያረጋግጥ ዜናው ፎርዶ የኒዩክሌር ጣቢያ ምንም አቶሚክ ቦምብ የለበትም፣ የተብላላው ኒዩክሌር ከሳምንት በፊት ወደማይታወቅ አካባቢ ምናልባትም ወደ ደቡባዊ ኢራን ተወስዷል ይላል። ዓለም አሜሪካ የመጀመሪያው ኒዩክሌር ቦምቧን ሄሮሽማና ናጋሳኪ ላይ ጥላ የሁለተኛው ዓለም ጦርነትን መጠናቀቅ መንገድ እንደከፈተችው ሁሉ በቢቱ ጄት ሶስተኛውን የዓለም ጦርነት ልታስጀምር ትችል የሆነው እያለ ጭንቅ ላይ ወድቋል። ቢቱ ኢንፍራሬድ ድምፅን፣ ኤሌክትሮማግኔቲክ ስበትን በመቀነስና ራሱን በመሰወር ከራዳር እይታ ውጭ በመብረር የተሰጠውን ኢላማ ይመታል። የተራቀቁ የመከላከያ መሳሪያዎቹም ለጠላት ክትትልና ለጸረ አውሮፕላን ቴክኖሎጂዎች አስቸጋሪ ያደርጉታል። 30 ፓውንድ የሚመዝነውን ግዙፍ ጂቢዩ 57 ቦምብ ተሸክሞ 9600 ኪሎ ሜትር ድረስ ይጓዛል። በጥልቅ ምድር ስር የተሰሩ ኢላማዎችን እንደሚያፈራርስም ይነገርለታል። የሚወረውራቸው ቦምቦች ከመሬት በታች እስከ 60 ሜትር ጠልቀው ኢላማቸው መምታት የሚችሉ ናቸው። አሜሪካ ይህን እጀት በመጠቀም ነው ፎርዶውን ጨምሮ በ3 ሶስቱ የኢራን የኒዩክሌር ተቋማት ላይ ጥቃት የሰነዘረችም። ሰሞኑን የሰላም የኖቤል ሽልማት ይገባኛል ሲሉ የነበሩት ፕሬዚዳንት ዶናልድ ትራምፕ ኢላማችን በትክክል መተናል፣ በጉልበታችን ኢራንን ወደ ሰላም እናመጣለን ብለዋል። እስራኤል በትራምፕ እርምጃ ደስተኛ መሆኗን በቴል አቪቭ ከተማ እናመሰግናለን የሚል ቢልቦርድ በመስራት ጭምር ገልጻለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን አባባል ተውሷል። ተመድና የተለያዩ ሀገራት በአሜሪካ ድርጊት ተቆጥተዋል። የአሜሪካ ሴናተሮች ጭምር ፕሬዚዳንቱ በእሳት እየተጫወቱ ነው በማለት ተዋቸዋል። ቻይና በተመድ ተወካይዋ በኩል የአሜሪካ ድርጊት ዓለም አቀፍ ስምምነቶችንና የሀገራት ሉዓላዊነት የጣሰ መሆኑን ገልጻለች። የኢራን ፕሬዚደንት መሱድ ፔዚሽኪያን አሜሪካ ለጠብ አጫሪ ድርጊቷ የእጇን ታገኛለች፣ ኢራን ምላሹን ለመስጠት ማንኛውንም አማራጭ ትጠቀማለች ብለዋል። የተመድ የጸጥታው ምክር ቤት በጠራው አስቸኳይ ስብሰባ ላይ ቻይና፣ ሩሲያና ፓኪስታን የአሜሪካ ድርጊት ቀይ መስመሩ ስቷል ሲሉ አውግዘውታል። ፈረንሳይ፣ እንግሊዝና ሌሎች የምዕራብ አውሮፓ ሀገራት በአንጻሩ ዋሽንግተንን ደግፈዋል። ትራምፕ ኢራን ላይ የወሰዱትን እርምጃ የፖለቲካ ቁማር ነው የሚሉት በአውስትራሊያ ካርቲን ዩኒቨርሲቲ የፖለቲካ ሳይንስና ግሎባል ፊውቸር ዲን የሆኑት ፕሮፌሰር ጆ ሲራኩሳ ናቸው። ትራምፕ በዚህ እርምጃቸው የሀገራቸውን በጉዳዩ ጣልቃ ገብነት የተቃወሙትን የአሜሪካ ደህንነት ምክር ቤት ምክር ሁላ ችላ ማለታቸውን ነው ለስፑትኒክ የተናገሩት። ይህ እርምጃቸው የተባለውን ኢላማ ካሳካ ደለኛ ናቸው፣ ካልሆነ ግን ቁማሩን ተበልተው የፕሬዝደንትነታቸው መጨረሻ ሊሆን ይችላል ይላሉ ፕሮፌሰር ሲራኩሳ። የጦር ተንታኞች አሜሪካ ኢራን ላይ ጥቃት የፈጸመችው ይህን አዲስ ጀቷን ለመሞከር ከዚህ የተሻለ እድል ስለማታገኝ ነው እያሉ ነው የአማናይ አሜሪካ በይፋ አስተላለፏን ለይታ ግጭት ውስጥ ገብታለች የአያቶላ አሊ ሀሚኒ አገዛዝ ይወገደ የሚለው ጉዳይም እናጤናዋለን እያለች ነው ቴሄራንም ሉዓላዊነት የነጣሰው ጉዳይ በቀላሉ ሉዓላዩን በማለት ዛቸዋን ግፍታ የኢራን ፓርላማ እንደተፈራው የዓለማችን 20 በመቶ የሚሆነውን ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ወሽመጥን ለመዝጋት ውሳኔ አሳልፏል። አሁን የሚጠበቀው የአያቶላህ አሊ ሐሚኒ የመጨረሻ ትዕዛዝ ነው። የኢራን እርምጃ ያሳሰባት አሜሪካ በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ አማካኝነት ቻይናን ወደ ኢራን አማላጅ አድርጋ ልካለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ስለ ወቅታዊ ሁኔታ ለመጓየት ወዳጅ ሀገር ወደ አሏተ ሩሲያ ተጉዘው ከፕሬዚደንት ፑቲን ጋር እንደሚመክሩ አስታውቋል። ሚኒስትሩ ኢራን ወረራ ስር እንዳለች ጠቅሰው ሉዓላዊነታቸውን ለማስከበር ማንኛውንም እርምጃ እንደሚወስዱ ተናግሯል። ኢራን አደገኛ የተባለውን በናይበራ የሚገኘውን የእስራኤል ዲሞና ኒዩክሌር ማብላያ ጣቢያን ለመምታት ውሳኔ እንዳሳለፈችም ዘገባዎቹ እየወጡ ይገኛሉ። በዚህ ጣቢያ እስራኤል ከ1967 ጀምሮ ያዘጋጀቻቸው እስከ 400 የሚጠጉ የኒዩክሌር ቦምቦች እንዳሉ ይታመናል። ይህም መዘዙ ለእስራኤል ብቻ ሳይሆን ለመለው ዓለም የሚተርፍ ነው። የአሜሪካ እርምጃ ሌሎች የቀጠናው አካላትን ስቦ ወደ ግጭቱ ሊያስገባ ይችላል የሚሉ ስጋት ማየሉንም ሲቢኤስ ኒውስ በዘገባው አመላክቷል። በኢራን የሚደገፉት የየመን ሁቲ እና የፍልስጤሙ ከአሜሪካ ድብደባ በኋላ ባወጡት መግለጫ ዋሽንግተን ጦርነት መቀስቀሷን ጠቅሰው እስራኤልና አጋሩ አሜሪካ በለኮሱት እሳት ይቃጠላሉ ብለዋል። በመካከለኛው ምስራቅ ጉዳዮች ላይ በርካታ ጥናቶችን ያደረጉት ክላርክ ኩፐር ግን ቴሄራን የተፈራው ያክል አጻፋ የመውሰድ አቅሟ ያን ያህል ነው ይላሉ። ይልቁንስ እንደ ሀማስ ሄዝቦላህና ሁቲ ባሉ ታጣቂዎች በኩል በእስራኤልና በመካከለኛው ምስራቅ ያሉ የአሜሪካ ጥቅሞች ላይ የአጻፋ እርምጃ ልትወስድ ትችላለች ይላሉ። ኩፐር አትላንቲክ ካውንስል ላይ ባወጡት ትንታኔ በእርምጃዎቹ ተስፋዋ ወደ መሟጠጥ እየተቃረበ ያለው ኢራን እንደ ቆሰለ አውሬ የምትወስዳቸው እርምጃዎች አውዳሚ ሊሆን ይችላል የሚለውም በርካቶችን ያሳሰበ ሆኗል። አሜሪካ ወደ ቻይና የላከችው የአማልዱ ጥሪ ካልተሳካና ኢራን የሆርሙዝ ሰርጥን የምትዘጋ ከሆነ የዓለም የንግድ ስርዓት ይናጋል። የዩክሬን ከምዕራባውያን ጋር የምትዋጋው ሩሲያ ለቴራን ድጋፏን ከሰጠችም ደግሞ ግጭቱ ሌላ አስከፊ መልክ ይይዛል። ዓለም አቀፉ ማህበረሰብ ግን ሳይረፍድ ዲፕሎማሲያዊ መፍትሄን ያበጅ ዘንድ እየተጠበቀ ነው።